በሰዳጎራ ቀበሌ ቱሜ መንደር ነው የምትባለው። ምናልባት ያው እዚች መንደር ምንድነው የተለየ ነገር ያለው የምን ነገር ካላችሁ እኔ ሳነሳ ዞር ዞር እያላችሁ ታያላችሁ። አንደኛ የከእርሻ አንጻር የቡና መንደር ናት። የቡና መንደርነት ብቻ ሳይሆን ደግሞ በተመሳሳይ የማድረቅ ላይ የስፖርት ለማድረግ በሚቻልበት መልኩና ለተለያዩ ነገሮች በማይጋለጥበት መልኩ እንደዚህ አልጋ ሰርተው ሞዴል አርሶ አደሮች እያደረቁ ያሉበት ሁኔታ አለ። አሁን ይሄ ጓሮ የዚህ የወጣት ሙሰፋ ረሺድ ጓሮ ነው የባለቤቱ ልጅጅ ጋለች ከሴቶች ጋር ሀዲያ ትባላለች ማለት ነው። ያ እዚህ ጓሮ ላይ ለምሳሌ የነባር አምስት መቶ ሀምሳ እግር ቡና አለ። ይሄ የሚታዩት ቡና ማለት ነው በተመሳሳይ ደግሞ 300 እግር ቡና ተጨማሪ እዛ ጋር ተክሏል። ዘጠ መቶ እግር ቡና አለው ማለት ነው። ስለዚህ ያው እዚህ መንደር ላይ ሚኒመም 350 ቡና አላቸው ሚኒመም ማለት ነው። ያ በመንደር እንት የሚለው ያ 200 ቡና ነው በመንደር ማለት ነው። ግን ሚኒመም 300 ቡና ነው ያለው። ስለዚህ አንዱ እዚህ መንደር ላይ ያለው ኢኒሼቲቭ አንዱ የቡና መንደር ነው። ሁለተኛ ምስራቅ አዘርነቶች የተከላችሁት የእናንተ የእንሰት መንደር ነው በዚህ በኩል አለ። የተፋቀውን እዚህ ጓሮ ላይ ነው። የተፋቀውን እዚህ ጓሮ ላይ ነው። ለኛም በጣም ገርሞ ያው እናንተ ጋር ባለፈው ሄደናል ወስደናል መረጃውን በተመሳሳይ አልቼው ስለሄድ እስከ 8 ዓመት ሊፈጅ እንደሚችል የእንሰት ወስደን ነበረ። እዚህ መጥቶ የእዚህ ያው በሁለት ዓመት እስከ 3 ዓመት ያ እንግዲህ ለመፋቅ የደረሰበት ሁኔታ አለ። በተመሳሳይ ደግሞ የሙዝ መንደር ነው። እዚህ ፊት ለፊት የሚታዩት በነገራችን ላይ አምና ሚያዚያ ላይ የተተከለ ሙዝ ነው። ይሄ ፊት ለፊት ብታዩው ደን ማለት ነው። ስለዚህ እያንዳንዱ ጓሮ ላይ የሙዝ አለ። በተመሳሳይ የወተት መንደር ነው እዚህ ጋር አለ። አሁን እዚህ አልጋ ውስጥ ያልገለጽኩት ከስር ዶሮ አለ። ከስር ዶሮ አለ። ከስር ዶሮ መዋያ ነው። ከላይ ደግሞ የቡና ማድረቂያ፣ ቡና ማድረቂያ ነው ከላይ ማለት ነው። ስለዚህ ሰዳ ላይ የደብል በመጠቀም በጣም የተለመደ ነው እዚህ ማለት ነው። ስለዚህ የወተት መንደር ናት፣ የዶሮ መንደር ናት፣ የድለባ መንደር ናት። እዛ ጋሉ አሁን የሙሰፋ እንትኖች የሲሸጣቸው የበሩ ሸንጋዎች ማለት ነው። ፊትለፊት አሉ ላሞች እዚህ ጋሉ ማለት ነው። ስለዚህ በዚህ ልክ ስምንት ኢኒሺቲቭዎች እዚህ መንደር ላይ ያሳካንበት ሁኔታ ነው ያለው። በዘላቂነት እየሄደ ያለው ደግሞ በተለይም አሁን ማሳይታቸዋል። ከወር በኋላ ስትመጡ ሙሉ ፀደይ ለብሶ ነው የሚታዩት። ቀሪው ፓርቲ ደግሞ የመስኖ ላይ ሽንኩርቱ ላይ የነካሮት ካሮት የመሳሰል ነገሮች ሙሉ ለብሶ ነው የሚታዩት ከትንሽ ጊዜ በኋላ ማለት ነው። ከዛ ውጪ ግን ይሄ ቀበሌ ይሄን የኢኮኖሚ እያመነጨ የምንሰራ የሚለው ነገር ቅድም መግቢያ ላይ ሳሎም ስላልገለጸው የ19.5 ሚሊዮን ጨርሶ አሁን የትራንስፎርመር ሁለት ባለ 400 ኬቪ ገዝቶ አስገብቶ በተመሳሳይ ሙሉ ማቴሪያል ገብቶ አሁን እየተሰራ ያለበት ሁኔታ ለማብራት ለመዘርጋት ማለት ነው። በአርሶ አደሩ ብቻ ነው። መንግስት ማይደፍረውን አርሶ አደር በጋራ ወደ ሊማቱ መግባት ባመነጭ እኩልም ወደ ሊማት ገባበት። በተመሳሳይ ከ6.6 ሚሊዮን በላይ የመንገድ ሰርተዋል፣ የውስጥ ለውስጥ መንገድ ማለት ነው። ይሄ የሰሩት ማሽኖቹ ከመግዛታችን በፊት ነው፣ የኛ ማሽኖች ያገዙት አይደለም። ስለዚህ በዚህ ልክ ያው ትራንስፈር እያረጋ ያለበት ሁኔታ አለ። ከዛ ባሻገር ግን አሁን የአርሶ አደሩ ጥያቄ ምን ሆነ? በተለይም ጎግል የሚያደርጉ ወጣቶች ያመጡለት ነገር ከዶሮ በታች ደግሞ ለምን ያሳ ቤት አንሰራም የሚል ጥያቄ ተነስቷል። ስለዚህ ያው እነኚህ ነገሮችን እየጨመርን የምንሄድበት ነው የሚሆነው። በተመሳሳይ ከንብ ጋር ማሳሰር የጀመርናቸው ስራዎች አሉ እሱን እያሳሰርን እንሄዳለን። በተቻለ መጠን በዘላቂነት አርሶ አደሩ አመቱን ሙሉ ገቢ ሊያገኝባቸው የሚችሉ 14 ታርጌቶችን ቀርሰን እየሰራን ያለንበት ሁኔታ አለ። ይህን ይመስላል ያው ጎርፍ ፈረር አንድ ሶስት ቤቶችን ታያላችሁ።